በንድፈ ሐሳብ አራት አይነት የወላጅነት ዘይቤዎች ብቻ አሉ። አንደኛ አምባገናናዊ ወላጆች ወይም ኦውቶሪቴሪያን ፓረንትስ ልጆቻቸውን የሚቆጣጠሩ እና የልጁን አመለካከት ከግምት ውስጥ ሳያስገቡ ትዕዛዝ እንዲፈጽም የሚጠይቁ ናቸው። ሁለተኛ ልል የሆኑ ወላጆች ወይም ፐርሚሲቭ ፓረንትስ አፍቃሪ ናቸው፣ ነገር ግን ምንም አይነት ቁጥጥር የላቸውም፣ ምንም አይነት ህግ የለም። ሶስተኛ ስልጣን ያላቸው ወላጆች ወይም አውቶሪቲቭ ፓረንትስ ጽኑ ነገር ግን አፍቃሪ ናቸው። ነፃነትን ያበረታታሉ፣ ነገር ግን በተወሰነ ገደብ ውስጥ ነው። አራተኛ ቸልተኛ ወላጆች ወይም ኔግሌክቲንግ ፓረንትስ በልጆቻቸው ህይወት ውስጥ የማይሳተፉና ብዙውን ጊዜ ለልጆቻቸው ደንታ የሌላቸው ናቸው። በቅርቡ አምስተኛ የወላጅነት ዘይቤት ተጨምረዋል፣ ነገር ግን እሱን መጨረሻ ላይ የምነግራችሁ ይሆናል። ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ኢትዮ ቻናሌ በሰላም መጣችሁ። የወላጅነት ዘይቤዎችን ከከፍተኛ ቁጥጥርና ትእዛዝ እስከ ሙሉ ነፃነት እንዲሁም ከቀዝቃዛና ምላሽ ከማይሰጡ እስከ አፍቃሪ እና ተቀባይነት ያላቸው ድረስ ይደርሳል። እያንዳንዱ ስልጣን ያላቸው፣ ልል የሆኑ፣ አምባገነናዊ እና ቸልተኛ ወላጆች የራሳቸው ቦታ አላቸው። ከእያንዳንዱ የህይወት ጫፍ ላይ ካሉ ወላጆች ጋር ማደግ ምን ማለት እንደሆነ ለመረዳት የአራት ልጆችን ሕይወት መገመት እንችላለን። አንደኛ አምባገነናዊ የወላጅነት ዘይቤ የሳራ ወላጆች አምባገነኖች ናቸው። ሴት ልጃቸውን ይወዳሉ፣ ነገር ግን ሳራ ጥሩ ምግባር እንዲኖራትና ከህብረተሰቡ ጋር እንድትስማማ ጥብቅ ህጎች አስፈላጊ እንደሆኑ ያምናሉ። ሳራ ብታለቅስ እንድታቆም ይነገራታል። ብትመልስ ጥግ ላይ እንድትቆም ትላካለች። በቤት ውስጥ የቤት ስራዋን መስራት ብትረሳ መጫወቻዎቿን እንዳትጠቀም ትከለከላለች። ሳራ ስሜቷን መጨቆንና ግዴታዎቿን መከተል ቀኑን ለማሳለፍ ብቸኛው መንገድ እንደሆነ ትማራለች። የወላጆቿን ፍቅር ለማግኘትና እነሱን ከማስከፋት ለመዳን ታዛዥ ትሆናለች። ይሁን እንጂ ሳራ ለራሷ እንድትወስን ወይም ውስጣዊ ፍላጎቶቿ እንድትከተል ፈጽሞ ስላልተፈቀደላት አዋቂ ስትሆን ምን እንደምትፈልግ አታውቅም። ለወላጆቿና ለህብረተሰቡ ፍጹም የሚመስል ህይወት መኖር ትጀምራለች። ነገር ግን በውስጧ ደስተኛ ሳትሆን ልትቀር ትችላለች። ሁለተኛ፣ ልል የሆነ የወላጅነት ዘይቤ እንደ ጴጥሮስ ያሉ ልል የሆኑ ወላጆች ልጃቸውን በጣም ስለሚወዱ ሁሉንም ምኞቶቹን ማሟላት፣ ሙሉ ነፃነት መስጠትና በጭራሽ አይ ማለት እንደሌለባቸው ያምናሉ። ጴጥሮስ በወላጆቹ ላይ ሙሉ ቁጥጥር ያገኛል እና የሚፈልገውን ሁሉ ያገኛል። መሄድ ካልፈለገ ይሸከሙታል። አይስክሬም ከፈለገ አይስክሬም ያገኛል። ጨዋታ መጫወት ከፈለገ ሌሊቱን ሙሉ ይጫወታል። ጴጥሮስ ያለምንም ድንበር ያድጋል እና ትክክል ነው ብሎ ያሰበውን ሁሉ ያደርጋል። በግጭት ውስጥ በጭራሽ አይሳተፍም። ስሜቱን መቆጣጠር አልተማረም። ሁልጊዜ የሚፈልገውን ነገር ማግኘቱ መጥፎ ተሸናፊ አድርጎታል። እያደገ ሲሄድ ብዙውን ጊዜ ግዴለሽ ሆኖ ይሰራል እና ገደቡን አያውቅም። ሶስተኛ ስልጣን ያለው የወላጅነት ዘይቤ። የአቤል ስልጣን ያላቸው ወላጆች የልጃቸውን ፍላጎቶች ያከብራሉ፣ ነገር ግን ልጆቻቸው በተወሰነ ገደቦች ውስጥ ነፃነት ያስፈልጋቸዋል ብለው ያምናሉ። አቤል በነፃነት መጫወት ይችላል። ነገር ግን ሲጨርስ ቤቱን ለማጽዳት መርዳት ይጠበቅበታል። አይስክሬም መብላት ይችላል ነገር ግን በሳምንት የተወሰነ ቀናት ብቻ። የቴሌቪዥን ጊዜ በቀን ለሰላሳ ደቂቃዎች ብቻ የተወሰነ ነው። ግጭት ሊኖር ይችላል ነገር ግን ወላጆቹ አቤል የሚናገረውን ያዳምጣሉ። ከዚያም ደንቦችን ያወጣሉ። ይሁን እንጂ አይሸነፉም። ሽልማት ወይም ቅጣትም አይጠቀሙም። አቤል አንዳንድ ነገሮችን አስቸጋሪ እንደሆኑ ይማራል። ነገር ግን ወላጆቹ ይህንን ለማለፍ የሚያስፈልገውን ድጋፍ ሁሉ ይሰጡታል። ችግሮቹን ለመቋቋም ፍላጎቶቹንና ጉጉቶቹን መከተል ለመቀጠል የሚያስችል ጥንካሬውን ያዳብራል። በክፍል ውስጥ የራሱን አስተያየት በአግባቡ በድፍረት ይናገራል። በእረፍት ጊዜ ስሜቱን ማሳየትና በነፃነት መስራት ይችላል። አዋቂ ሲሆን ደንቦቹን ከተወያዩ በኋላና ከተረዳቸው በኋላ ይቀበላል። አራተኛ ቸልተኛ የወላጅነት ዘይቤ። ቸልተኛ ወላጆች ብዙውን ጊዜ በልጆቻቸው ሕይወት ውስጥ አይገኙም። ሜሮን ብዙውን ጊዜ በዓለም ላይ ሙሉ በሙሉ ብቻዋን እንደሆነች ይሰማታል። ማንኛውንም ነገር ለማድረግ ሙሉ ነፃነት አላት እና ብዙ ምናብ አላት። ነገር ግን ምንም አይነት ግብረ መልስ ፍቅር፣ ወይም ትኩረት በጭራሽ አታገኝም። ሜሮን ምንም ብታደርግ ግድ እንደማይሰጣቸው ትገነዘባለች። ትኩረት ማጣት በራሷና በሌሎች ላይ እምነት ማጣት ያስከትላል። በጤናማ ግንኙነት ውስጥ መሳተፍ የማትችልና ስለ ራሷ አሉታዊ ምስል ያላት በመሆኑ ትጨነቃለች። ለፍቅር ብቁ እንዳልሆነች ከመስማት ለመዳን ምንም ነገር ላለመስማት ትሞክራለች። አምስተኛ ከመጠን ያለፈ ተሳትፎ ያለው የወላጅነት ዘይቤ ከቅርብ ዓመታት ወዲህ በእያንዳንዱ የልጃቸው ህይወት ውስጥ የሚሳተፉ ከመጠን ያለፈ ተሳትፎ ያላቸው ወላጆች አምስተኛው ዘይቤ ተብሎ ይጠራሉ። እነዚህ ወላጆች የልጆቻቸው መንገድ ላይ ያሉትን መሰናክሎች የሚያስወግዱ በረዶ ማረሻዎች ወይም በዙሪያቸው የሚሽከረከሩና ህይወትን በጥቃቅን የሚቆጣጠሩ ሄሊኮፕተር ወላጆች በመባል ይታወቃሉ። ልጆቻቸውን ምንም ነገር ብቻቸው እንዲያደርጉ ስለማይፈቅዱላቸው ልጆቹ ፈተናዎችን በራሳቸው ማሸነፍ አይችሉም። ጥናቶች እንደሚያሳዩት እነዚህ ልጆች አስቸጋሪ ችግሮችን መፍታት እንደማይወዱ፣ ጽናት እንደሌላቸው፣ አልፎ ተርፎም ብዙ ጥረት የሚጠይቅ ነገር ሲኖር በዝግታ በመስራት ተቃውሟቸውን እንደሚያሳዩ ይጠቁማል። ምርምር በወላጆች ላይ የተደረጉ አብዛኞቹ ምርምሮች በራስ ሪፖርቶች ላይ የተመሰረቱ በመሆናቸው በአሜሪካና በአውሮፓ የተደረጉ በመሆናቸው የታዩት ውጤቶች በተቆጣጠሩት ምልከታ ሙከራዎች ወይም በዓለም ዙሪያ በሌሎች አካባቢዎች ምን ያህል ጠንካራ ሆነው እንደሚቀጥሉ ግልጽ አይደለም። ጠቃሚ ምክሮች ለወላጆች። አራቱ የወላጅነት ዘይቤዎች ለመጀመሪያ ጊዜ የቀረቡት በስነ ልቦና ባለሙያዋ በዲና ባውምሪንድ ነው። ጥሩ የወላጅነት ዘይቤ እንዲኖር የፍላጎትና ምላሽ ሰጭነት ሚዛን ትመክራለች። በተጨማሪም ማርያም ሞንቴሶሪ አንድ ልጅ ሊሳካለት እንደሚችል በሚሰማው ስራ በመጨረሻ ትርዱት የሚለውን ጥበብ የተሞላበት ቃል ጨምሩበትና ወላጆች ጥሩ ውጤት ሊያገኙ ይችላሉ። ቪዲዮውን ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ጠቃሚ የሆኑ የጤና መረጃዎችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።